አሰላሙ አሌይኩም። እርስ እንዴት ነህ? ሰላም ነውላ። የኔ ጥያቄ ባለፈው ገብታ ጠይቃ ነበረ ጓደኛዬ ማለት ነው እና አልተብራራልኝም ያው፣ አይፈቀድም ብልሃታል። ስለ አፕሊኬሽን ነበር የሆነ አፕሊኬሽን ስራ የሚሰራበት ነበር፣ እና ያው አንድ ነገር ደግሞ አይፈቀድም ሲል ማብራሪያውን ለሰዎቹ ለሌላም ሰዎቹ እየሰሩ ስለሆነ በደንብ አብራርተህ እንድትነግረኝ ነው። ስለ ፖፖ ነበር ጠይቃ ነበር። አይፈቀድም ብልሃት። ለምንድን ነው አይፈቀድም ያለው? ስራት አሻራ ብላኛለች። በአሻራው ብቻ ነው ወይ ፈቃድ የሚያለው? ስርዓት አሻራው መነሳት። ገንዘቡን የሚሰጣችሁ በምን ምክንያት ነው? ምን አድርጋችሁ ነው? መቼም ዛሬ ላይ ሶሻል ሚዲያ ያምን ምክንያት ገንዘቡን አይሰጣችሁም። ያን ነገር ካላወቃችሁ ማጣባት አለባቸው። ምንጩ ያልታወቀ ገንዘብ እስኪ ታወቅ ድረስ ኩትሞ አይቻልም። አንደኛ ሰው ሁለተኛ ፎቶ ታደርጋላቸው አይደለ ሴቶች ፎቶ አታደርግም። የራስ ፍላጎት ነው፣ በፍላጎት ነው በቪዲዮ ትወጣላችሁ አትወጡም? በቪዲዮም ያው ንቃብ ለብሰ መውጣት ትችላለች። እሺ ያ ገንዘብ የሚሰጧችሁ በምን ምክንያት ነው? ምን ስላደረጋችሁ ነው? እናንተ ያን ገንዘብ አሁን ላይቭ ትገባለች። ሁለት ሰዓት ላይቭ ትቀመጣለች። ላይቭ ስትቀመጥ፣ ሁለት ሰዓት ስትቀመጥ፣ ፖይን እና ኮይን ይባላል። ያንን ስትቀመጥ ይቆጥርላታል በመቀመጧ ማለት ነው። እንደዚህ ነው ልጆች፣ ሌላ ነገር የለውም። የምታውቁ ልጆች ይህን ስራ እኔ እየሰራሁት ነው። ለዛም ነው እኮ አይፈቀድም ማለት ስትለኝ እኔ ደግሞ በቂ መረጃውን ማይፈቀዱ የሚፈቀዱ ነገሮችም አለ። አንዴ በምን ምክንያት እንደሚሰጧችሁ እርግጠኛ ሆናችሁ ያኔ ይህን ነገር ፊታችሁ እስከ አልተገለጠ ድረስ ሴት ልጅ አላህ ስብሐነ ተዓላ ወቀርና ፊ ቦዩቲኮና ወላ ተበረጅና ተበረጅ አልጃሂል እየትልላ ይላል። እንደቀደምት ማየ ማዛሰብን ሴቶች መገላለጥን አትገላለጡ ብሏል። ያ ነው እንደገና የሚሰጥባቸው ምክንያት እርግጠኛ አሁን ከምን እንደሚመጣ ገንዘብ በዚህ ጊዜ አይደለም በ የትኛውን ጊዜ ይሆን፣ ሶሻል ሚዲያ ያለምንም ምክንያት ገንዘብን አይሰጥም። ካላወቃችሁት ያንን ነገር በእርግጠኝነት እስክታውቁ ድረስ መጠንቀቅ ነው ያለበት ሙስሊም

እስኪ እኔ መግለጽ እችላለሁ የስራውን፣ እያለ ነው አንድ ልጅ ሀቢብ የሚባለው ልጅ አስገብት። እስኪ እኔም ምን እየሰራሁት እኮ ነው እኔ እየሰራሁት ባለው ለንጋረ፣ እኔ አሁን እየሰራሁት ስለሆነ አይፈቀድም አለ ስትለኝ፣ በቂ ማረጃውና የምሰራውን ነገር ማብራሪያውን ጽደኝ ነው። እኔም ከሚሰሩት አንዱ ነኝ፣ እየሰራሁት ነው። እሺ አንዴ፣ አንቺም ሰሪ ያን ነገር ካላላ ትደስ ልታይቀ ትችላለሽ። እሺ እኔ የሚያውቅ ሰው እስኪ እናገርም የሚያውቁት ልጆች ይሄን ነገር ያው ለአሰራሩን ድንገረ ከና አለው ሰላም አለይኩም። ወአለይኩም ሰላም እኔ ትንሽ አጠር ያለ ስለ ስለ አፕሊኬሽኑ መግለጫ ልስጥና በዛው አንተ ትክክል ነው። አሁን ይኸውላችሁ እኔ በጣም ፎከስ አድርጌ የማወራው ለሴቶች ከሎን ስለ

በዒሻ በኋላ እስከ ሱብሒ ድረስ ባለው ጊዜ የሌሊት ሶላት ብሎ ለይቶ ሁለት ረክዕ ብትሆን እንኳን የሰገደ ሰው ሌሊቱን ሙሉ ቆሞ እንዳሰገደ ይቆጠርለታል ተብሎ ተናግረው፣ ሌሊቱን የሰገደ ነው ያሉት ነብ ስ አልገደቡትም። ከሁለት ይጀምራል ማለት ነው። እና የሌሊት ሶላትን ተራዊሕ ሄዳችሁ መስገድ በአካባቢያችሁ። ይህን ያደረገ ሰው የአላ ስብን ተላ ምህረት እንደሚያገኝ ያለፈ ኃጢአት ብሎ እንደሚማርለት ነቢያቸው ስ ስለም ተናግረዋል። ሌላው በረመዳን ውስጥ አንዲት ሌሊት አለች፣ ለይለት አልቀድር ለይለት አልቀድር። ያቺ ኸይሮ መን አልፍ ሸህሮ ተብላ ተገልጻለች። ከ1 ሺህ ወራት ትበልጣለች፣ ከ83 ዓመታት እና ከዚያ በላይ አስቡት። በምድር ላይ 83 ዓመት ኑሮ ሰውዬ የሰራው መልካም ስራ በአንዲት ሌሊት ማግኘት፣ በአንዲት ሌሊት በሰራሃት የ83 ዓመት ምንዳ ስብሃነወተዓላ ይፅፍልሃል። ያችም በረመዷን የመጨረሻዎቹ አስርቶቹ ሌሊቶች እንደሆነች ነቢ ሰለላሁ ዓለይሂ ወሰለም ተናግረዋል። ኢብኑል ቀይም ይህን ሲናገር እንኳን በዚያች ተናግረው አይደለም እንደው በአመት ነው የምትገኘው ብንባል አመቱን ሙሉ ስንጠባበቃት ልንቆይ ይገባል እያለ ይናገራል። ጭራሽ አስር ሌሊት በጣም ቀላል ጊዜ ነች። ነቢያችን ሰለላሁ ዓለይሂ ወሰለም እነዚህን አስርት ሌሊቶች ህያው ያደርጉ ነበር። ከያነ ዩሕዪ ሌይለት ልዓሸር የአስርቶቹ ሌሊቶች በቃ ህያው ያደርጉ ነበር። አይተኙም ነበር። አላህን በመገዛት ያሳልፉ ነበር።

እንዲሁም ደግሞ ከግንኙነት እንዲሁም ከክፉ ስራዎች አጠቃላይና ከክፉ ንግግሮች ራስን ማቀም ማለት ነው። በዚህም አላህ ሱብሃነሁ ወተዓላ ፍራቻ ታገኛላችሁ። የጾምም ግብና አላማው ተቅዋን ማገኘት ነው። አላህ ሱብሃነሁ ወተዓላ በሱረቱ አልበቀራ ላይ እንደተናገረው ያ አዩሃ አለዚነ አመኑ ኩቲበ ዓለይኩሙ ሲያሙ ከማ ኩቲበ ዓለል ለዚነ ሚን ቀብሊኩም ለዓለኩም ተተቁን ይላል። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ፣ ከዚህ በፊት በነበሩ አማኞች በነቢያትና በትውልዶቻቸው ላይ

ከምግብ መቆጠቡ ከውሃ መቆጠቡ ከግንኙነት መቆጠቡ ይህ አንዱ የጾም መስፈርቱ ነው። ነገር ግን ይህ ነገር ከነዚህ ክፉ ንግግርና ክፉ ስራ ካላቀበው ምን ዋጋ አለው? ስለዚህ ምላሳችሁንም ከመጥፎ ነገር ማጾም አለባችሁ ማለት ነው። ሰውነት ከምግብ እንደሚጾም ሁሉ እንዲሁም ምላስ ከመጥፎ ንግግርና ተግባር ከመጥፎ ስራዎች ሰውየው ሊጾም ይገባዋል። ቻላ ለዚህ ለመልካም ነገር አላህ ላ ሁላችን የሚወፍቀን ተቀባይነት ያለውን ጾም አላህ ይወፍቀን።

እና ሰዎች በዚህ ወር ቁርአንን በመቅራት ሊያበዙ ይገባል ማለት ነው። እሺ።